በምህረት ታላቅነትና ጥልቀት በፊቴ ለመሆን እድል አግኝተናል፣ ተመስገን። ብዙ ምህረት አቁሞናል፣ ተመስገን። ብዙ ቸርነቴ በህይወት አኑሮናል፣ ተመስገን። የምንቆጥረው የምንመካው ጽድቅ ባይኖርን ክርስቶስ ጽድቃችን ነህ፣ እናመሰግንሃለን። ጌታ ሆይ እድሜያችን ስለጨመርከው ማለዳ እያመሰገነን ልትናገረን በዚህ አከማችተህናልና በንግግር ግሩም የሆንክ በዚህ አለህና ለአንተ ብዙ ክብር ይሆን። ጌታ ሆይ ንግግር በዚህ ይፍሰስ፣ ሐሳቤ በዚህ ይለቀቅ። የሰው ሐሳብ የጠላት እጅ እንዳይከለከል፣ የክንድ ብርታት ክፉን ሁሉ ከፊታችን ይጥረግልን። እግዚአብሔር አባቶ እንደ ማርያም የተከፈተ ልብ ይሆነለን። በጌታ በኢየሱስ ክርስቶስም የተመቸ ማንነት ይሆነለን አባቶ እንድንሰማክ አግዘን። ወደ አንተ መተን ከስረ ከመውጣት አድነን። ወደ አንተ መተን ጎለን ከመውጣት አድነን። ዛሬ መንፈስ ቅዱስ ክርስቶስን በመሃላችን ግለጥልን። ጌታ ሆይ ተናገረን፣ ጌታ ሆይ ተናገረን። ጌታ ሆይ ያንተ ንግግር እልፍ ያረገናል። ያንተ ንግግር ወደ አንተ ያስጠጋናል። ያንተ ንግግር ካንተ ጋር ያስተሳስረናል። አቤቱ ተናገረን አባ እንድትናገር ፈቀደን እንድትናገረን ወደደን ይህን በልጅ በኢየሱስ ክርስቶስም ጸለየን የጌታ ስም ብሩክ ሉቃስ ምዕራፍ አስር ላይ ያለው ቃል ነው የምናነበው ከ38 ላይ ያለው ቃል በጌታ ስም አነባሉ እንዲህ ይላል እርሱም ሲሄድ አንድ መንደር ገባ ማርታም የተባለች ሰው በቤቷ ተቀበለች ማርታ ግን አገልግሎት ስለበዛባት ባከነች። ቀርባም፣ ጌታ ሆይ እኔ እንዲሰራ ኢተ ብቻዬ ስትተው አይገድህምን? እንኪያስ እንድትረዳኝ እንድታግዘኝ ንገራት አለች። ኢየሱስም መልሶ ማርታ ማርታ ሆይ በብዙ ነገር ትጨነቅ ያለች ትታወቅም ያለሽ የሚያስፈልግ ግን ጥቂት ወይ አንድ ነገር ነው። ማርያም መልካም እድል መርጣለች፣ ከእሷም አይወሰድባትም። አሜን። ደጋግመን የሰማነው ቃል ሊሆን ይችላል። ደጋግመን ያነበብነው ቃል ነው። ዛሬ ግን መንፈስ ቅዱስ ይናገረናል። አረ ሃሌ ሉያ። በሰማነው ቃል ብዙ በተለማመድነው ቃል እግዚአብሔር አዲስ ነገር መናገር ልማዱ ስለሆነ የጌታ ስም ብሩክ ይሁን። አንድ መንደር አልፎ ኢየሱስ እየሄደ እያለ ቤቱ የማን ነው የማርታ ቤት ይላል። እኔ ይሄ ቃል ትላንት ጌታ ስሰጠኝ ነው የበራልኝ። የነ ማርያም ቤት ነበር የሚመስለኝ። እንደዚህ ሰው ስልም ስላልሰማው ቤቷ ተቀበለች ላከ ቤቱ የማርታ ነው። አሜን። ማርታ ተቀባይ ናት፣ ሰሚዋ ማርያም ናት። አይሆንብን፣ ተቀብለን ኢየሱስን ሳናስተናግድ መቅረት አይሆንብን ተሾመን በእኛ ጸጋ ሌላው ሲገለገል አለመጠቀም አይሆንብን። አሜን። በቤታችን ና ብለን አስገብተን እሱን ሳንሰማ መቅረት አይሆንብን። አሜን። ብዙ የከሰር ነው። ይሄ ነው ይሄ ትላንትና ነው ለኔ የገባኝ። እቅ ተቀበለች ወደ ቤቱ አመጣችና እሷን ቁጭ አርጋ እሱን ቁጭ አርጋ፣ ጌታ ነው የገባው፣ አዳኝ ነው የገባው፣ ፈዋሽ ነው የገባው፣ መድኃኒት ነው የገባው፣ የዓለም ፈጣሪ ነው የገባው፣ መብተ ምሰጭ ነው የገባው። ስንት ስራ ያለ ኢየሱስ በቀን ስንት ታምራት የሚያደርግ ኢየሱስ ሌላ ስራ ሁሉ ዘግቶ፣ እሷ ና ስትልሽ ብሎ ይቤቷ ሲገባ እሱን ቁጭ አርጋ እሷ ቢዚ ሆነች። ወይ ለእሱ ምግብ ልታዘጋጅ፣ በቃ ቢዚ ሆነች። የሆነ ባከነች። እዚህ ላይ የሚናገሩ አገልግሎት ስለበዛባት ላል። አይኖቻችን ይክፈት። ለእሱ የሮጠን ከእሱ ከመተላለፍ እግዚአብሔር ያድነን። ና አብሮ የነበሩ ሰዎች ናቸው ያወሩት። እና በጣም ያገለግል ነበር ሰፈር ላይ አሉ። ከዛ ለተወሰነ ጊዜ ጠፋ ከሰፈር። ከዛ አብሮ የሚጸልዩ ተንበርክሁ የጸልዩ ጌታ ሆይ ከበ ከበ ናፈቀን፣ ድሮ ያገለግለ ነበር አሁን አግሎ ስለ በዛበት ቢዜ ስለሆነ ነው ያላገኘ ነው ስባል፣ አንድ ነቢይ ተነሳ። ከበ ከበ እንኳን እናንተ እኔም አይቸው አላውቅም አለ ጌታ። እንኳን እናንተ እኔም አይቸው አላውቅም፣ ግን ለጌታ እየሮጠ ነው። ጌታ ጋር ግን ተላልፈዋል። ከዚህ ታደገን እግዚአብሔር መሬት ያርግልን። ለጌታ እየሮጠን ከጌታ ከማጣት ጌታን ከማጣት ኢቤቷ አስገብታ ኢቤቷ ጋብዛ ኢቤቷ ጠርታ እንደ እስትልቁ ትንሽ ጊዜ ቁጭ ብላ ጌታ ሆይ ምን ልትወደድክ፣ ዛሬ ልትወደድክ እንስ ማና ከዛ በኋላ ደግሞ ላንተ ቡና ምሳ እናደርጋለን ብትል ይመች ነበረ። አንደኛ ጋበዘች፣ ሁለተኛ አልሰማችሁም? ጌታን ጋብዛው፣ እሷ ጠፋች። መጥፋቷ ብቻ አይደለም። አንደኛ ኢየሱስን ወቀሰች፣ ኢቷንም ከሰሰች። በኢየሱስ ስም አይገድህምን? ጌታን መክሰስ እኮ እንደ እኔን ሳታግዝ ብቻዬ ስትተው አይገድህምን? ምን አትናገረትም? እንዳጠገብ ቁጭ ብላለች። አይገድህምን? ምን እኔ ብቻዬ ስለፍ አንተ ዝም ትላለ? ጌታን ወቀሰች፣ ኢቷን ከሰሰች። የሚባክን ሰው ንግግርም አያውቅም። የሚባዘን ሰው የሚያወራውንም አያውቅም። የሚናገረውም አያውቅ። የተረጋጋ ሰው፣ የተቀመጠ ሰው፣ ያረፈ ሰው የሚበላ ነገር ከውስጡ ይወጣል። እረ አሜን። የጌታ ስም ብሩክ ይሆን። አገልግሎ ስለበዛባት ባከነች። የሱስም ስናገር ምንድን ነው ያላት ማርታ፣ ማርታ አንቺ ለብዙ ነገር ትጨነቀለች ትታወክም፣ ያለሽ የሚያስፈልግ ጥቂት ወይ አንድ ነገር ነው። ጥቂት ምንድን? አሁን ምን በላው ነገር ጥቂት ነገር ነው። አንድ ነገር ምን? አንዱ ኢየሱስ ነው። አንዱ ኢየሱስ ነው፣ የህይወት ምንጭ የሆነ የህይወት መሰረት የሆነ የነገር ጅማሬ ፍጻሜ የሆነ የትዳር ጅማሬ ፍጻሜ የሆነ የአገልግሎት መጀመሪያና መደምደሚያ የሆነ ኢየሱስ ነው። አንዱን ኢየሱስን ከመረጠን ሁሉ ነገር አለ። የጌታ ስም የተባረከ ስለዚህ ማርታ ማርታ፣ ለብዙ ነገር ትጨነቀለች ትታወክም፣ ያለሽ ትታወክ ያለሽ የሚያስፈልግ ግን ጥቂት ወይ አንድ ነገር ነው። ማርያም መልካሙን እድል መርጣለች፣ ከእሷ አይወሰድባትም። በኢየሱስ መልካሙን መምረጥ ይሆንልን። መልካሙን እድል መርጣለች። አገልግሎት ማለት ምን ማለት ነው? አገልግሎት ማለት ከቅርበት የሚነሳ ከመስማት የሚጀምር ነው። አመን ነው። አገልግሎት ማለት ከረፍት የምነሳ ከመስማት የሚጀምር ነው። ይሄ አሁን ተወሮር ተወሮ መጣውነት አልጻፍኩ ጌታ በሚያውቁ ከረፍት የምነሳ ከመስማት የሚጀምር ነው። አንደኛ ሳሙኤል ምራፍ 15 ቁጥር 22 ሳሙኤልም በሆኑ የእግዚአብሔር ቃል በመስማት ደስ እንደሚሰኘው እግዚአብሔር በሚቃጠለውና በሚታረደው መስዋዕት ደስ ይለዋልኔ ሳሙኤልም በእውኑ የእግዚአብሔር ቃል በመስማት ደስ እንደሚለው እግዚአብሔር በሚቃጠለውና በሚታረደው መሥዋዕት ደስ ይለዋልን? እነሆ መታዘዝ ከመሥዋዕት ማድመጥ የአውራ በግ ስብ ከማቅረብ ይበልጣል። አሜን፣ ኧረ አሜን፣ ሃሌሉያ። ከዛ ሳ ወደታቻለሁ አላነብም። አይሁንባችሁ፣ አይሁንባችሁ አንደኛ ሳሙኤል እዛ ስፍራ ሃያ አራት ለምንድነው ሳኦል መልስ የሰጠው ለሳሙኤል? ህዝቡን ስለፈራው፣ ህዝቡንም ስለሰማው። እግዚአብሔር የነገረኝና ያንተን ቃል አልሰማሁም። ምንድነው ፍርሃቱ? ህዝቡን ስለሰማው፣ አንደኛ ህዝቡን ስለፈራው እንዳይበተን፣ ሁለተኛ ህዝቡን ስለሰማው፣ እግዚአብሔርን ቃልና ያንተን ንግግር አልሰማሁም ብሎ እባክህ አሁን ግን ለባሪያ ምረት አድርግልኝ ስባል መንግስት ካንተ ተወሰደች አልሰማህምና አላበጀክም። ለካ ባለ መስማት ብዙ ነገር ይቀራል። ማለዳ ላይ ይህን ቃል ስሰጠኝ ገርሞኝ ነው እንትን ያልኩት። ስለዚህ እግዚአብሔር መስማት ውስጥ ያለው በረከት እጅግ ብዙ ነው። ለተራራችሁ፣ ለዘመናችሁ፣ ለንግዳችሁ አገልግሎታችሁ፣ ለህይወታችሁ እግዚአብሔር መስማት ከጀመራችሁ ክሳራ የለም፣ ውርደት የለም፣ ውርቀት የለም፣ ስብራት የለም። ህዝብ መበተነ ለከተበተነ ይበተን። እግዚአብሔር ያለን ቃልና የእግዚአብሔርን ባሪያ ቃል ልስማ ብሎ ቢቆም ኖሮ መንግስቱ አይቀደድም ነበር፣ መንግስቱ አይወሰድም ነበር። ስለዚህ እንደ ሳኦል ህዝብ አገልጋይ ከመሆን እግዚአብሔር ይታደገን። አሜን። አንደኛ ራሳችን ከመስማት እግዚአብሔር ያደነ። ሁለተኛ ሰዎች ህዝብን ከመስማት እግዚአብሔር ይታደገን። እንዲህ ስንል ደሞ እግዚአብሔር በሰው አይናገርም እያልኩ እንደ አይደለ ኔጌቲቭ ደሞ ሀሳብ ውስጥ እንዳትገቡ። አንዳንዶች ሚስትን መስማት ከሩጭ ያጎላል ብሎ ያምናሉ። አንዳንድ ጀብድ የሚመስል ወንዶች እንደ እንትና ሚስቱን ሰምቶ እንዲሆኗል፣ እንትና ሚስቱን ሰምቶ እንዲሆኗል ይላሉ። ጆን እንዳለው ይላለው ሚስትን ካልሰማ እግዚአብሔር ይመታል ሳለ ይገነጥላል አለ። ጌታ ይታደገ። የጌታ ስም ብሩክ ይሁን። ደግሞ የጋብቻ አስተማሪ እንዲህ አለ፣ ጥሩ ወንድ ነበረ፣ አሁን ካገባ በኋላ ሚስቱን ሰምቶ ወንድነቱ ቀረ ይላሉ። ለእኔ ግን ሚስቱን የሚሰማ ወንድ ማለት ሚስቱን የሚሰማ ነው አለ ው ሀያ አንድ ዓመት ነው ሀያ ሶስት ዓመታችን ነው እስትል ከአንድ ዓመት ጀምሮ እስከዛሬ እያረመች ነው ያለችዋል ዛሬም እየታረምኩ ነው ያለውታል። እየታረምኩ ነው በሷ እግዚአብሔር እያረመኝ እያረመኝ እያረም እስካሁን እየታረምኩ ነው ያለውታል። የጌታ ስም ብሩክ ይሁን። እንደዚህ ደግሞ በምስቶቻችን ጌታ ይናገራል። አይደልም አይደለም። በምስቶች የምገርማችሁ፣ የሶሪያ ለሶሪያ መልካም ያደረገ ሶሪያ አለቃ የነበረ ሰው ንዕማን ከለምጹ ነጻ የወጣበት መንገድ አንድና አንድ ነው። ከእስራኤል ምድር ተማርካ የመጣች ብላተና ለእና ለምስቱ ምናለች ለአለ አገር መሪው ምስት ጋር ጌታዬ ወደ እስራኤል አገር ብሄድ ኖሮ ከዚህ ለምጽ ነፃ ይወጣ ነበር ብላ ስትሎ መጣችና ለንዕማን ነገር ስትል እኛ ብናዝም ባክች ደሞ አንቺ እዚህ ገረድ የተማረከች ብላተና ድምፅ ሰምተች ታወራ አለም። ወዲያው ለዋናው አገር መሪጋደ ደብዳቤ በጻም ለእስራኤል አገር አለ ምንድ ነው የሚፈውስ አለት። ሃሌሉያ ድምፅ እሰማዋ መልእክት እሰማዋለ ለምስቱ አወራችሁ ነገር እኮ ነው የዞ እስራኤል አገር እስራኤል አገር ንጉሥ በሰማ ጊዜ ልብሱን ቀደደና፣ ምክንያት ፈልጎ ነው ሰበብ ፈልጎ ነው በቃ አንድ ነገር በነ ለአደጋ ሊያመጣብን ሰው ኤልሳዕ ምን አለ፣ ልብስን ስለምን ትቀዳል? ወደ እኔ ላክ። እስራኤል ምድር ላይ ነቢይ እንዳለ ያውቃልና። እስኪ አጨብጭብለት ለጌታ ከበር ብላተና ድምፅ ስጦቷን ምናምን ይዞ እስራኤል አገር ንእማ መጣ። ከዛ እልሳ ያለና ወደ ዮርዳኖስ ወንዝ ሂድና ሰባት ብቅ ጥልቅ በል ስባል፣ እንዴ አገር ያለ ወንዞች አይበልጡም እንደ ብሎ ሲል አብሮ ያሉ ጌታዬ አሉት አብሮ ያሉት ጌታዬ፣ አይደለምኮ ነቢዩ ያለውን ነገር ከዚ በላይ ብሆን ብትታዘዝሳ፣ ስባል እሺ ብቅ ጥልቅ ብቅ ሰባተኛው ላይ እንዲህ ህፃን ገላ። ኧረ ሃሌሉያ እግዚአብሔር ንግግሩ መንገድ ደግሞ ብዙ ነው። አሜን። ነው እንደው እግዚአብሔር ሰው መስማት የለብን ብለን ከመዝጋት ያድነን። ንጉሥ ዳዊት ምድረ በዳ በነበረ ጊዜ ንጉሥ ዳዊት ጋር ማለት ላባል ጋር መልእክተኛ ላክ በጎች እንደምትሸል ሰምቻለሁና እባክ ለእኔና ለሰራዊት የሚበላ ነገር ላክልን ብሎ ስል ምንድ ነው ያለው? ከጌቶቻቸው የኮበለሉ ስንት ሽፍታዎች አሉ። ምንድን ነው ሚያሩ? ማነው ዳዊት? ማን ነው አላውቆም ከቶ ምንም አላደረግም አለ። ከዛስ ዳዊት ስድስት መቶ ሰራዊት አንድ ሰው ለመግደልኩ ነው። ስድስት መቶ ሰራዊት ይዞ እየገሰገሰ ላባሊን ሊገልስ ሲሄድ የእሱ ሚስት ደሞ ከታች ያሉ ሰራተኞች ምን አለ፣ ዛሬ በቤት ላይ ጥፋት እንደ በቤትሽ ላይ እንደሚመጣ ታውቃል። ምንድን ነው ኧረ ዳዊት መልክተኛ ለኮ፣ ባልሽ መልሶ ባልሽ እንደ ስሙ ነው፣ አይሰማም፣ ክፉሶ ነው እንደዚህ። አንቺ ፍጠኝ ስል እንጀራ ይዛ ወንጠጅ ይዛ ምናምን ይዛ እየገሰገሰች ዳዊት ጋር መጣች። የጌታ ስም ብሩክ ይሁን። ዳዊት ከእንዲህ አለች፣ አንተ እግዚአብሔርን ጦርን ስለምትዋጋ እባክህ ይሄ እንደ ስሙ ባለጌ ይሆን ባሌ እንደ ስሙ ባለጌ ነው፣ ማንንም አይሰም፣ በእጅ ላይ ውደቅ አለች። ዳዊት የአቢግያን ድምፅ ሰምቶ፣ እኛ ብንሆኑ ስድስት መቶ ሰራዊት ቀርቶ አስር ሰው አምስት ሰው ይዘን ብንመጣ እንዲ ዝበዝርበዝር ባልሽን ልታደኝ ደግሞ መንገድ እንቅፈት፣ እኔ እኮ ትልቅ ሰው አንቺን ድምፅ ሰምቼ ልመለስ አላለም። አይምሮሽ የተባረከ ይሆን። አንቺን የላከ የሰራዊት ጌታ እግዚአብሔር የተመሰገነ ይሆን። ከደም ልታድኝ መተሻለና ሃሌሉያ። አራ እንዲህ ያለ መንፈስ ስጠል። ከዛ በቃ ቅልስ ብሎ ዳዊት ስድስት መቶ ሰራዊት ይዞ ከእሷ እጅ ላይ በረከት ተቀብሎ ስመለስ እግዚአብሔር በአስረኛው ቀን ናባልን ገሎ ምስቱን፣ ቤቱን አሳልፎ ሰጠው። እግዚአብሔር መስማት መንገዶቹ ብዙ ሌላችሁ ነው እንዴት ነው እንዲህ እንዲህ ነው እምትሉ እንዳትሉ እግዚአብሔር መስማት መንገዶቹ ብዙ ናቸው። በአንድም በሌላም እግዚአብሔር ይናገራል። አሜን ይሁንላችሁ። የጌታ ስም ብሩክ ይሁን። ሉቃስ 7፥36 ላይ ከፈሪሳዊው አንዱ ሰው ኢየሱስ ክርስቶስን ራት ጋበዘ ይላል። ሀሳቡን ልናገር ለማንባብ ጊዜ ብዙ ስለሌለ እራት ጋበዘና እቤቱ ውስጥ ተቀበለ። ሲሞን የሚባል ሰው ተቀበለና እቤቱ እራት ግብዣ ላይ እያለ ማርያም የምትባል ኃጢአተኛ የሆነች አንድ ሴት ይላል። መጣችና ከኋላው ቆመች ይላል። ኦርደር ጠብቃ ነው ያገለገለችው። ከኋላው አንደኛ ሲሞን ቤት እራት እንደ ጋበዘች አወቀች። ሁለተኛ ከኢየሱስ ክርስቶስ ከኋላ ቆመች ይላል። መጣችና በእንባዋ እግሩን አራሰች ይላል። በጸጉሯ እግሩን አበሰች ይላል። ከዛ ትስመውና ሽቶ ትቀባው ጀመር። አንዴ ስም አደለቶች ረጅም ጊዜ ነው ሳመችው። ይህም ዛሬ ጧትም ልኔ ሳንብ ይበራልኝ። እስካሁን ከገባው ጊዜ ጀምሮ እግረን ከመሳብ አላቋረጠችማል። ኢየሱስ ኧረ ጌታ ስም ብሩክ ሆን ሃሌሉያ አንዴ ብላ አደለ በቃ አንደኛው በእምባዋ ጸጉሩ እግሩ በቃ አዋራ ዞር የለ ክርስቶስ እንደኛ በመኪና በምናምን አይደለም። ብዙ ነው የሚደክመው እና እግሩን ጥርግ ከመቀባት በፊት የአባቴ እግር በነ ጸጉር ክብሬ ጸጉሬ አይደለም ከሱ ክብር የሚበልጥ ክብር የለኝም ብላ በክብሯ እግሩን ጠረገች። ከዛ በእምባዋ አርሳ ጠርጋ ከዛ በኋላ ሽቶ ትቀባውና ትስመው ጀምር። ከዛ ስምኦን ምንድን ነው ያለው? ይችማ እንደሆነች ቢያውቅ ኖሮ ችሴት ማን እንደው ነቢብ ቢሆን ኖሮ ማን እንደው ቢያውቅ ኖሮ እንዲህ ስታር ዝም አይልም ነበር። ሲሞን አለው፣ ሲሞን አለሁ ሱ ሲሞን ሁለት አበዳሮች ተበዳሪዎች አሉ። አንደኛው አምሳ አምስት መቶ ዲናር ነው፣ አንደኛው አምሳ ብር ነው። የቱ ነው ለሁለቱ ተወለት ማንን ይወዳል? ብዙ ለተወለት ይመስለኛል። እንግዲህ ሳሌ ብዙ ወዳለች እና ብዙ ኃጢአቷ ተሰርየላት። አሎያ አንተ ቤት ቀብች፣ ቀባው፣ ገባው አለ ለእግሬ ውሃ አላቀረብከ አንተ ቤት ገባው፣ ራስን በዘይት አልቀባኸኝ። ይቺ ሴት ከገባው ጊዜ ጀምሮ እግረን ከመሳብ አላቋረጠችምና ብዙ ወዳለችና ብዙ ኃጢአቷ ተሰረየላት። አረ ሃሌሉያ! ጋባዡ ሌላ ነፃ ሁን አይወጣችሁ። ማርያም ጋባዣ ማርታ፣ ለዘላለም አይወሰድባትም የተባለ እድል የተቀበለችው ማርያም። ኢየሱስን ቤታችሁ አስገብታችሁ አትሽሹት። የጌታ ስም ብሩክ ይሁን። አምስት መቶ ዲናር ያበደረና አምሳ ብር ያበደረ የቱ ነው የሚበዛዋል? ሁለቱ ተወለድ የቱን ይወዳል? አምስት መቶ ብዙ የተወለድ ብዙ በቃ ብዙ ስለወደደች ብዙ አጣቷ ተደለተላት ወይ ተደመሰሰ ወይ ተሰረየላት። የጌታ ስም ብሩክ ይሁን። ዛሬ ኢየሱስን እንዴት ነው እየሰማ ነው ያለ ነው አንዳንዴ ስራውት ጌታ እግዚአብሔር ካለን አንሰማው። በልብ ድምጽ ይመጣል። በሰራተኛ ይናገራል። በእብድ ይናገራል። በእብድም ተናግሮ ያውቃል። በእብድ ይናገራል። አንድ ጊዜ አንዱ አገልግሎት እየሄደ እያጉረመረመ ሲሄድ እግዚአብሔር በእብድ ምን አለው? አንተ አለው እግዚአብሔር አንድ ልጁን በመስጠት አንተን ወዶ አሁን ለትንሽ ነገር ታጉረምርማለ? አለው እብድ መጥቶ ስባል፣ ማረኝ ብሎ ንሳ ገብቶ አንዱ ሐዘን ልብስ ለብሳ እህቷ በጣም የምትወደው እህቷ ሞተችና ሙሉ ሐዘን ልብስ ለብሳ ቸርች ስትሄድ ሮጦ መጣ። መክሲኮ ጋር መጣና አንቺ፣ እሺ እህትሽን እግዚአብሔር ወደ ወሰደ አንቺ ከላይ እስከ ታች እንደዚህ ሐዘን ልብስ ለብሳች እግዚአብሔርን ከምትበድይ ንስሓ ገቢ አላት። ቤቷ ሄዳ ግማሽ ልብስ ቀይራ ጌታ ማርም ማርያም ብላ ተመለሰች። ከሰማ ነው። በአንድም በሌላም እግዚአብሔር ይናገራል። እግዚአብሔርን ካልሰማ ነው። ዘመናችን በድካም ዘመናችን በሀዘን ዘመናችን በጉስቁልና ዘመናችን በመከራ ዘመናችን በመቁሰል፣ እዛ ጋር ሄደ እንላተማለን፣ እንጋጫለን፣ እንቅፋት ይመታናል፣ እሾክ ይወጋናል፣ ጦር ይወጋናል። መተን አንተ ለአንተ ብዬ ወጥቼ አንተ ያቆሰልከን ነው የምንለው። ግን አይን የተከፈተለት ሰው አንድ ጊዜ አንድ አገልጋይ እንዲ ሆንኩኝ አለ። አገልግሎት እየሄደ እያለ ሻንጣውን አስቀምጦ ታክሲ ሲጠብቅ ሻንጣውን ሌባ ወሰደው። ከዛ ሰይጣን መጣና አንተ ለሱ ልታገለግል የምትሄድለት እግዚአብሔር ሻንጣይን አይጠብቅም ነበር? አለው ስልክ ሂድ እግዚአብሔር ይገስጽ የምትሰርቅም አንተ የምትከስም አንተ አለው። እግዚአብሔርን ከሰማ ነው በሰይጣን ሽንገላ አንታለልም፣ እናመልጣለን። የጌታ ስም ብሩክ ይሁን። ስለዚህ በመስማት ውስጥ በረከቶች አሉ። ማን ቆጥረው በረከት የዘላለም እድል አለ ረጅም እድሜ አለ ክብር አለ። ስለዚህ ህዝበ ሰምቶኝ ቢሆን ኖሮ አለ መዝሙረኛው። ላይ ህዝበ ሰምቶኝ ቢሆን ኖሮ ሰላም እንደ ወንዝ በሆነ ነው ነበር። ህዝበ ሰምቶኝ ቢሆን ኖሮ ሰላም እንደ ወንዝ፣ በረከት እንደ ባህር ሞገድ በሆን ነበር። ሰምቶኝ ሰምቶኝ ቢሆን ኖሮ ባለ መስማት የቆሰል ነው ቁስል የማይቆጠል ነው እኔም እዚህ የቆምኩ ምስክን ሴት አንድ ጊዜ ጌታን ባለመስማት የዛሬ 37 ዓመት ምናምን አካባቢ ሞቼ ነበር። አንድ ቦታ እንደዚህ እናገለግላል። ልጅ ሆነንም እናገለግላል። ቃልይወት እናገለግላል። ሙሉ እንግል ዘምራለሁ ቃልይወት ዘምር በቃ የርኩ በርኩ በዘምራለሁ መስም ደብተር ከዚህ ከእጅ አይወርድም። እንደዚህ አድርገ ነው የሆነች አንድ ነጭ ቤት ምሰራ ቦርሳ ሰታኝ ዛ ውስጥ ከርትቼ ሴት እች ኮረጆ ውስጥ የዳዊት ኮረጆ ኮና ምንድን ነው ቃል አነባለሁ ዘምራለሁ ጸልያ እንደዚህ ነው። እና አንድ ቀን አንድ ቦታ ፕሮግራም ተካፍለን ስንወጣ፣ አንዲት የሆነ ልማት የሚባል ሰፈር አለና ና እንሂድ አለች። መንፈስ ቅዱስ አትዥ አትዥ ይሄ ድምፅ አላቋረጥም። እሷ እጀ ንግረን ያዘች አሙ በጌታ ፓስተሩ ሚስቴ ኃይለኛ ናት። እዚህ እንዴት ነው የምናድረው? አሙ በጌታ ስማኝ በትር እንጸል እንሂድ በፊት እሷ ጋር ነው የምናድር ስማ የምትባልት በቃ በግድ መንፈስ ቅዱስ አትጅ አትጅ አትጅ ስር እየሄደን እያለ ወንብዶች አሉ ደረሰን እሳ

እሽ፣ እሰጣሉ አትግደሉ። ሁለተኛ እዚህ ጋር ከዛ ኢየሱስ ኢየሱስ ኢየሱስ ሲል የሆነ ነገር አየር ላይ እንደ ፊልጶስ ተነጥቄ አልተነጠሁም፣ ግን እንዴት እንደ አላውቅም ብቻ አየር ላይ እግሬ እግ እንዲህ ያገኘው ፓስተሩ ቤት ቢገል እግዚአብሔር ጻድቅ ነበር ቢሞት ግን ሰው ሚለው አቤት እች ልጅ ትነጠቃል ብለን ስንጠብቅ ለጌታ ቀና ሌሊት የምታለቅስ ይህች ወንበዴ እጅ አስገደለ ብሎ እግዚአብሔር ላይ እንዳያጉረመርሙ፣ ሚደስ ያደርግልሽ። ስሙ ስጠራ ስሙ ታደገኝ። የጌታ ስም ብሩክ ይሁን። በአውሎ ንፋስና በውዤ መንገድ ያለ ኢየሱስ መጥቶ ታደገኝ። ባለ መስማት ሞቼ ነበር እኔ ዛኔ። ስለዚህ እግዚአብሔርን በመስማት ውስጥ ክብር አለ። በመስማት ውስጥ ረጅም እድሜ አለ። በመስማት ውስጥ ማምለጥ አለ። እግዚአብሔር የሆነ እጮኛ ከጠየቀች ኖ ብለ ውስጥሽ ካስጨነቀ ዝግው አሜሪካን አገር ይሁን እንግሊዝም ይሁን የዶክተር የአገራችን መሪ ልጅም ይሁን አይ ጌታ አላለኝም። ያከበሩትን ያከብራል። ቁመት ያለ አይከብርም። ጸጉር ያለ አይከብርም። መልክ ያለ አይከብርም። እንደኔ የሆነችዋን እሱ ከወደደ ያከብራል። አሜን ነው ሰው ፊትን ያለ እግዚአብሔር ልብን